ያፌት እንግዲህ የአቤልን እውነታ ደርሶበታል። አሁን ያፌት አቤልን ሴት አድርጎ ይዞታል፣ እናም ተኩሶ ግንባሩን በትኖለታል። አቤል ኢፍራታን እያሰቃያት ነበረ። በጣም የሚያስፈራ ሰዎች ህይወታቸውን የሚያስተላልፍ ነገር ቲቪ እየተፈረጀ እና ፊልም እያየ ነበር ኤፍራታም እባክህ ይህንን ነገር ተውና ሌላ እንቀይረህ እኔ ስትልም እሱ ግን ውጋው ውጋው እያለ ብዙ ነገር እያደረገ ነበረ። ከዛም በድንጋጤ አይ እንግዲህ በቃ ሌላ ነገር እኔ ብላ እንትን አለችው። እሱም አለማየት ከፈለግሽ መተው ትችያለሽ በማለትም ተናገራት። ሌለኛው እንግዲህ ጽዮንና ኤፍራታ ጽዮንና ቢኒ እንድታረቁ ቤዛ የሆነ መላ ዘየደች። እናም በእሷ መላና በእሷ ትወና ጽዮንና እንዲሁም ቢኒ እንደገና ታርቀው ደስ የሚል ላይፋቸውን እያሳለፉ ይገኛሉ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ላችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ቀጣይ ፓርት ይዘመተናል ማለት ነው እንግዲህ ኢፉዬ እየተጨነቀችና እየተሰቃየች ትገኛለች። አቤልን ሳትፈልገው ወደ ቤቷ መቶባት በባዶ ቤት እያስጨነቃት ይገኛል። ያፌት ደግሞ ናታንን መከታተሉን እንደቀጠለ ነው። በጣም በእጅጉ የሚያስፈራ ሰዎችን ከበሩ ድረስ ከቦ እንዳለ፣ ናታን ግን ከዛ ቤት ወጥቶ ላሽ ብሎ ወደ ስራ ቦታው ሄዷል። ቢኒ ደግሞ የቤዛ ጓደኛ ናውዲ ከቤዛ ጋር መገኘቱን ለኤንክ ፔስተሩ አሳወቀ። ከዛም እሱም እሺ በማለት ኤንክፌስተሩም ከማን ጋር ነው እንዴት ነው እያለም ነበረ። ቢኒም እባክህን አደራ እንዳይጎዳቸው የሆነ ነገር አደርግ ሲለው ኤንክፌስተሩም ችግር የለውም እኔ መላውን እዘይዳለው፣ አንተ አትጨናነቅ፣ ለእኔ ተውልኝ አለ። ሌለኛው እንግዲህ ሉዲት ናታን እዛ ቤት መጥቶ መሄዱን ለያፌት ደውላ አሳውቀችው። ያፌትም በየት ሄደህ? እርግጠኛ ነሽ መጥቷል? ምን ልትነግሬ ነው በዚህ ሰዓት የደወሽልኝ? አላት። እሷም አቶ ያፌት መጥቶ አቶ ናታን መጥቶ ሄዷል፣ ስለዚህ ተከታተሉት አለችው። በየት በየት ነው የሄደው? እርግጠኛ ነሽ? የሚጠቅመኝ መሆን ነገር መሆን አለበት የምትነግሬ ሰዎች እኮ እንዳለ በሩን ከበውታል፣ በየት ነው የሄደው አላት። እንዴ ወይስ ሌላ በር አላቸው ሲላት፣ አለቃ ስለ የትኛው በር ነው የምታወራው? እኛ ሌላ በር የለንም፣ መውጫችንም መግቢያችንም ይህ አንድ በር ነው አለች። ከዛም ይሄ የማይረባ አለቃ ደግሞ ስለ የትኛው በር ነው የሚያወራው? እንዴ ናታን አልወጣም እንዴ ወጥቶ ሄዷል። አለች ናታን ግን ከመንጣቱ በፊት ቤት ውስጥ ማንም የለም ነበር ቤዛም ጽዮንም ሁላቸውም የሉም ሎሊትም እንግዲህ የናታንን ክላስ ቁልፍ እየፈለገች ነበረ ጉድህን በቅርቡ ዘግዝጌ አወጣዋለሁ አቶ ናታን አንተ ማን ስለሆንክ ነው የምታድረው ውጭ አሳይሃለሁ እያለች እየዛተች ነበረ። ማንም ሰው እንድልላት ልላት የናታንን ሚስጢር አውጥታ ለያፌት ለማስረከብ ነገር ግን አልሆንላትም። እናም ሌለኛውና ከባዱ ነገር አሁን ናታን መጥቶ እንደ የት ሄደው ነው እያለ ሲልም ትንሽ ከተቆመጠ በኋላ ለቤዛ ሲደውልላት፣ ቤዛና ናውድ ወክ እያረጉ ነበር። ናውድ ደግሞ አሁን ሀሳብ ገብቶብታል። ናታንን የምታፈቅረው መሰለው። ምክንያቱም ሉሊት የነገረችው ነገሮች በሙሉ እፊቱ ላይ ገጽታቸው ተነ ሉሊት ገጽታ አበራበት። ከዛም እውነቷን ነው ይሆን እንዴ አለ። ምክንያቱም ቤዛ ናታንን ስታወራ በፈገግታና ደስ በሚል ሁኔታ የተሞላበት ነበረ። አሁን ናውድ በጣም ተጠራጥሯል። እንግዲህ ቤዛ የዘየደችው ዜዴ ጽዮን ራሷን ልታጠፋ ነው ብላ ለዳግም ደወለች። እሷና ዳግም እየተመካከሩ ነበረ። ከዛም ግን ጽዮንም ሁላቸውም ተመካክረው ምንድነው ያደረጉት? ለቢኒና ለጽዮን ፍቅር ሲባል ቤዛ ጽዮንን ራስሽን የምታጠፊ ሁነሽ የሚወድሽ ከሆነ እኔ ደውልለታለሁ ለዳግም እውነታውን ነግሬ እየከነፈ ይመጣል፣ የማይወዱሽ ከሆነ በዚሁ ይቆርጥልሻል አለቻት። ከዛም ቤዛ ለዳግም ጽዮን ራሷን ልታጠፋ ነው ብለህ ለቢኒ ንገረው፣ ግን ውሸት ነው። ምክንያቱም እሷ በጣም መቋቋም አቅቷታል፣ እየናፈቃትና እየተሰቃየች ነው። ስለዚህ እባክህን አለችው። ዳግምም እሽ ብሎ ተስማማ። ከዛም ስልኩን ለቢኒ ሲሰጠው፣ ያው ቢኒ ስልኩን ለቆ እየሮጠ ነበረ። እየሮጠ ሄዶ ጽዬ እኔ አንቺን አጥቼ መኖር አልችልም፣ እባክሽን፣ እባክሽን እያለ ለመናት ኖር። ከዛም ሎሊትም ወደ ላይ ወጣች። የቤዛም ፍቅረኛ እንደዚሁ ወደ ላይ ወጣ። ከዛም እዋክሽን ጽዬ ክፈችልኝ፣ እኔ ያላንቺ ማናለኝ፣ እዋክሽን እያለች ቤዛ ስም ትማጸናለች። ከዛም ቢኔ ሲመጣ ምንድን የተፈጠረው ሲልም ጽ ራሷን ውስጥ ገብታለች ስትለውን በሩን ለመክፈት ለመንቀልም ሞከረ። ከዛም እዋክሽን ጽዬ እዋክሽን ልለምንሽ፣ እኔ ያላንቺ መኖር አልችልም ጽዬ እና ለምንድን አልፈልግሽ የሚያልከኝ አለች ከውስጥ ሆና ከዛም እዩ ልጅ ጽዬ እኔ አፌ ላይ እንጂ ከውስጥ ያደለም ታስፈልግኛለሽ እዋክሽም ብሎ የፍቅር ቃላቶችን ደርድሮ ደርድሮ ተማጽኖ ተማጽኖ ጽዮን በሩን እንድትከፍትለት አደረገ ከዛም ተያይዘው ወደ ውጭ ለመውጣትም ለምን እንደዚህ ታደርጊያለሽ ለምን ሲላትም እና ምን ላደርግ ኑሬ መኖሪ ካላስደሰተኝ ብሄር ነው የሚሻለኝ አለችው። እኔን ለማንጠለሽ እኔ ጎ ከልቢ አይደለም ሀላት። ከዛም እሺ አንድ ነገር ላስቸግር አለችው። የምችለው ከሆነ ሀላት። በጣም ነው ሱንማ ትችለዋለ ቀላል ነው አለችው። እሺ በቃ ብሎ ምንድን ነው ሴላትም፣ እውጭ ወተን ድርግ በጣም ጭንቆኛል ስትለው፣ ለዚህ ለቀላሉ አላት። እርግጠኛል አለችው። ከዛም አዎ እንውጣ ሲላት ልብስ ልቀይር ብላ ወጣች። ከዛም የቤዛ ፍቅረኛ ናውድ እንግዲህ በሁለቱ ሁኔታ በጣም ተደመመ። ቤዛም ናውድዬ ብላ ውጭ ላይ እንደተቀመጡ ጸጥ ብለው ቤዛና እነሱ እያወሩ ነበረ። ከዛም ጽዮንና ቤኔ ተያይዘው ሲወጡ በቃ እኛ ሞክና ድርግ አላት። ይሻላል ናውድ አለችው። አው ቤዝ አሁን የምትፈሪላት ምትጨነቅላት ልጅ ይኸው ወጣች አይደል። ማን ትጠብቂያለሽ? ለማን ትፈሪያለሽ አላት። ደስ ይለኛል በቃ፣ ግን እውነት ራሷን ልታጠፋ ነበር አላት። ከዛም ፍቅር እኮ ኃያል ነው ሲላትም እውነት ለማጥፋት ብላ ሳይሆን እኔ ተውኝ እኔ በቃ ታሪኩን የሰራውኝ እሷ ደግሞ ምርጥ አድርጋ ተወነችው አለችው። እውነት በጣም ምርጥ አስታራቂ ነሽ አላት። ያለሷ ማናል ብለ ነው አለችው። እንደዚህ የምትሳት ሽላትክ እህት ሰላለችሽ ደስ ብሎኛል፣ አላት። በያሁን ወክ እናድርግ ብለው ልብስ ደርባ ወጣች። ከዛም እውነት ና ምንና ነው ተከስ ካለችው እውነት ና ናውዴዬ አንተን የሚመስል ወንድም ስላገኘው ከምንም በላይ ደስተኛ ነኝ አለችው። ሌላስ ምንም ነገር የለም አላት። በቃ ከዚህ በላይ ምን አለ እውነት እንደዛ ነው የሚሰማሽ አላት። አዎ አለችው ልክ እንደ ወንድሜ እየተሰማኝ ነው። ፄንና ናቱን ሳይ የሆነ መንፈሳዊ ቅናት ይሰማኛል አለችው። እሺ እኔ ምን ያክል እውነቱን ስነግርሽ ምን እንደምታይ ያላቅም አለና በሀሳብ ስምጥ አለ። ከዚ ሷ ነውድ ዝም አልክ እኮ አለችው። አይ ምንም ናታን ሲደውል በዛን ሰዓት ቤዛ ናታንን ስታወራ በፈገግታ የተሞላበት ነበረ። ይህን ጊዜ ነው ጥሩ ስሜት ላይ አይደለም። ሌለኛው እንግዲህ ዳራ አሁን ናታንን፣ የኔ ፍቅር አንተ በቃ ሳወራ ቦታና ጊዜ እየሰጠኝ አይደለም፣ እየተናደርኩ ነው እያለች ትለዋለች። እሱም ስራ ቢዚ ስለመሆን ነው፣ ማታ አሁን በቃ ቤት ስገባ አውራሻለሁ ምናምን ብሎ ዘጋባት። ከዛም ለእህትማ እህቴን ደግሞ ስራ ስለበዛብኝ አይቻ ታላቅሜ የእውነት አላት። ለእህትማ እንደዚህ ጊዜ ትሰጣለህ አለችው። በቃ የኔ ወድ ብሎ ዘጋ። እንግዲህ ያፌት ምን ያደርገው ይሆን? አቤልን አቤል በእርግጥ ይገባዋል፣ ከዚህም በላይ እውነት ያፌት ይዞ እንዳይሆን አድርጎ ቢቀጣውና እንደፈለገ ቢያደርገው በጣም ደስ ይላል። ምክንያቱም እያደረገ ያለው ነገር ሁሉን ነገር በሱ ነው። አሁን ናውድስ ምንድን ነው? ምክንያቱም ቢኒ ጠቁሙበታል። ኤኒክ ፔስተሩ ወደፊት ምን ይፈጠራል? ኤፍራታ እንግዲህ ና ያፌት ኤፍራታ አለ። ያፌት አቤል ላይ ብቻ ሳይሆን ያፈጠጠው ኤፍራታም ላይ ነው። ሌላ ግንኙነት ያላቸው መስሎች ቻናሉን ሰብስክራይብ እያረጋችሁ